ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እንግዲህ ዛሬ እንግዲህ እንዳልኩት ሀይሚ ደግሞ ወንድ ይዛ መታለች። ይሄ ማለት ማለት ነው፣ ለሁላችሁም አላቅም የሆነ ደስ ሊላችሁ ይችላል። ሀይሚ ወንድ ይዛ ስትመጣ ጀግና ልትሏት ትችላላችሁ፣ ብሩኬ ደግሞ ሴት ይዞ ሲመጣ ጀግና ነው ልትሉ ትችላ ኤቭሪዋን ማለት ነው ሁሉም ማንኛውም ወንዶችም ሆነ ሴቶች የቡታጀራ ዩቱበሮች የተለመደ ነው ነገር ግን ይሄንን ነገር ይዞ ሲመጡ ማለት ነው ጀግና ብለን ከምናበረታታ ከዚህ ከሚያመጡት ውስጥ ወይም ደግሞ ከሚያወሩት ውስጥ ወይም ደግሞ ሴት በቀያየሩ ቁጥር ምን አይነት ነገር እየተማርን ነው? ምን አይነት ነገር እያስተማሩ ነው ለእኛ የሚለው ነገር ማወቅ አለብን። ገባቸው አደለ? እኔ እኔ ከማንኛውም ዩቱበሮች ማለት ነው ምፈልገው የሚያስተምሩትን ፓርት ብቻ ነው ምን አይነት ነገር ያስተምራሉ የሚለውን ነው ሚይዘው፣ እንጂ ይሄ ወዳጄ ነው፣ ይሄ ዘመዴ ነው፣ ይሄ እንደዚህ ነው ብዬ እነሱን መሸፋፍን ነገር ወይም ደግሞ እንትን የለኝ አስተያየት የምሰጥበት ነገር ምንም አይነት የለም ማለት ነው። ነገር ግን አሁን እንግዲህ ባለፈው ብሩኬ ሴት ይዞ መጣ። ሶ የምናቃት ከአስሩ ወንድ ጋር የምትላላስ ወይም ደግሞ ከአስር ወንድ ጋር የምትለላጥፍ ነው። ነገር ግን አንድ ሰውን ማንነት ሳናቅ ወይም ደግሞ ከወንዶቹ ጋር ተለጣጥፋ ስለመጣች ብቻ የእሷን እንትኗን እየነካውት አይደለም። ነገር ግን እኛ ደግሞ ሰዎች በምናየው ነገር ነው የምንፈርደው። ገባቸው አይደለ? በማናየው ነገር አንፈርድም። ውስጧ ሌላ ሊሆን ይችላል፣ አላቅም። ግን ከብዙ ዩቱበሮች ጋር ተለጣጥፋ ስለምትመጣ እንደዛ ነው ማቃት ማለት ነው። ስለዚህ እቺ ሴት አሁን ብሩኬ የምንድን ነው የፈለገው? ሶ የሆነ ሀይሚን ማናደድ ሊሆን ይችላል፣ ወይም ደግሞ ሀይሚን ለብሩኬ የምን አይነት ቦታ እንዳላት ለማወቅ ሊሆን ይችላል ግን በብዙ ነገር ማወቅ ይቻላል። እኔ የምፈልገው ሴትን ለጣጥፋችሁ ስላመጣችዋት ወይም ደግሞ ሴትን ስለቀየራችኋት ሳይሆን በጣም ብዙ ብዙ አይነት ነገሮች አሉ። ሰውን ለመፈተሽ ወይም ደግሞ ሰውን ለማናደድ ከፈለጋችሁ ማለት ነው እንጂ ኤቭሪ ዴይ የሆነ የሆነ ነገርን ስትጣሉ ሴትን ለጥፋችሁ መምጣት ወይም ደግሞ ከሴት ጋር እንትን ጀርባና ፀጉር እያሳያችሁ ከመምጣት ይልቅ ማለት ነው በቃ አለለ ብዙ ነገሮች አሉ፣ አማራጭ ማለት ነው። ነገር ግን አንደኛ ብሩኬ እንግዲህ ለኦዲየንስ በጣም ብዙ ነገር ተናግረዋል። እሱም ደግሞ እኔ ይገባቸዋል ብዬ ነው የማስበው። ብሩኬ ጥፋተኛ ነው ብዬ አላስብም። እኔም እየጻፍኩኝ ሁላ እኔን እየሰደቡኝ ነበረ። ምክንያቱም ኮካ ያዘጋጀ ዝግጅት ነው። እነ ዳኔ፣ እነ ጽጌ በጣም ብዙ አርቲስቶች የተገኙበት ነው፣ ብሩኬ የተገኘበት እና እየጠጡም ያለ ኮካ ነው ይሄ እንትን ናይት ክለብ ነው ምናምን የሚባል እዛ አይደለም ብዬ ስጽፍ፣ ምንድን ነው ያሉኝ? አስመሳይ ነሽ ብሎ ነው ሁላ የሰደቡኝ ማለት ነው። ላይቭ ላይ ገብቼ ውላ ማለት ነው ስጽፍላቸው፣ እና አንዳንዶቹ አሉ ሰገጥ የሆኑ የማይሰሙ ማለት ነው። እና እኔ ብቻ ነኝ ለሀይሚ የማስበው የሚሉት አሉ። እናንተ ለሀይሚ በፍጹም አታስቡን ልንገራችሁ ማለት ነው። እኔ የሀይሚ እህት ነኝ፣ ለሀይሚ አስባለሁ ምናምን ሰው፣ ይሄ ለሀይሚ አስባችሁት አይደለም እና የሆነ እውነት ማውራትን የማትወዱ ናችሁ አንደኛ። ሁለተኛ ደግሞ ውሸትን የምትሸፋፈኑ ናችሁ። ሌላ ደግሞ የሆነ የሰውን ማንነት ወይም ደግሞ ምን ሳታቁ በጣም አውርዳችሁ የምትሳደቡ ናችሁ። ለምን ብሩኬ እዛ ጊዜ ቡዝ፣ በጣም ኮካ ነው እየተጠጣ የነበረው። በዛ ላይ ደግሞ ስጽፍ ሁላ። እኔን ሰደባችሁኝ ማለት ነው እና የተገኘበት እኮ ዛሬ ልክ ልካችሁን ነግሯል። ማንም ሰው በማንም ማንነት አያገባችሁም። ብሩኬ ከዚህ በፊት የምናውቀው እንደዚህ አይደለም። ካወቃችሁት ብሩኬ በጣም ሰው አክባሪ ነው፣ ለኦዲንስ እንኳን መልስ አይመልሱም።